የያዕቆብ ወንድም የይሁዳ መልእክት መግቢያ። ጸሐፊው፦ የመልእክቱ ጸሐፊ ራሱን ይሁዳ በማለት ገልጿል፣ ቁጥር 1 በኢብራይስጡ ዮዳ፣ በግሪኩ ዮዳስ ተብሏል። ይህ ስም በአይሁድ ዘንድ የተለመደ ስም ነው። በአዲስ ኪዳን በዚህ ስም ከተጠሩ ሰዎች መካከል የዚህ መልእክት ጸሐፊዎች ሊሆኑ እንደሚችሉ የተገመቱት አንደኛ ሐዋርያው ይሁዳ፣ ሉቃስ ምራፍ 6 ቁጥር 16፣ የሐዋርያ ሥራ ምራፍ 1 ቁጥር 13፣ የአስቆርቱ ይሁዳ አይደለም። ሁለተኛ የጌታ ወንድም የነበረው ይሁዳ፣ ማቴዎስ ወንጌል ምራፍ 13 55፣ የማርቆስ ወንጌል ምዕራፍ 6 ቁጥር 3። በተለይም ይሄኛው ይሁዳ የዚህ መልእክት ጸሐፊ ሊሆን እንደሚችል ይታመናል። ጸሐፊው ሐዋርያ መሆኑና መሆኑን አልተናገረም። እንዲያውም ከሌሎች ሐዋርያት ራሱን የሚለይ ይመስላል። ቁጥር 17 ከዚያም በላይ ጸሐፊው ራሱን ያዕቆብ ወንድም በማለት ገልጿል ቁጥራን። ይሁዳ በኖረበት ዘመን የሚኖር ማንኛውም ሰው የማን ልጅ እንደሆነ እንጂ የማን ወንድም እንደሆነ መግለጽ የተለመደ አልነበረም። የይሁዳ አቀራረብ ልዩ የሆነበት ምክንያት ያዕቆብ በኢየሩሳሌም ቤተ ክርስቲያን ታዋቂ ሰው ስለነበረ ሳይሆን አይቀርም። ከያዕቆብ መልእክት ጸሐፊው የሚለውን ይመልከቱ። ይሁዳም ሆነ ያዕቆብ የጌታ ወንድሞች መሆናቸውን ባይገልጹም ሌሎች ቅዱሳን ግን ይህንን እውነት ለመግለጥ አላመነቱም። የማቴዎስ ወንጌል ምዕራፍ 13 ቁጥር 35፣ የዮሐንስ ወንጌል ምዕራፍ 7 ቁጥር 3 እስከ 10፣ የሐዋርያ ሥራ ምዕራፍ 1 ቁጥር 14፣ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 5፣ ገላትያ ምዕራፍ 1 ቁጥር 19 ይመልከቱ። የዮሴፍና የማርያም ቤተሰብ አባላት ከመሆናቸው የተነሳ የተለየ ክብር ስለነበራቸው ምንም አይነት ጥያቄ ሳላነሱ መልእክቱ የተጻፈበት ጊዜ ይህ መልእክት የጌታ ወንድም የነበረው ይሁዳ ከኖረበት ዘመን በኋላ ተጽፏል የሚያሰኝ ምንም አይነት ማስረጃ የለም። ጸሐፊው የሚቃወመው ኑፋቄ በሁለተኛው ምዕት ዓመት የነበረው የሐሰት ትምህርት አይነት ሳይሆን በሁለተኛው የጴጥሮስ መልእክት እንደተጻፈው በጥንታዊቷ ቤተ ክርስቲያን ውስጥ ቀደም ብሎ ግን ያደገና የተስፋፋ ትምህርት ነበር። የሐዋርያት ሥራ ምዕራፍ 20 ከቁጥር 29 እስከ 30 ሮሜ ምዕራፍ 6 ቁጥር 1 1ኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 11 ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 21 ገላትያ ምዕራፍ 5 ቁጥር 15 ኤፌሶ ምዕራፍ 5 ቁጥር 3 እስከ 17 አንደኛ ተሰሎንቄ ምዕራፍ 4 ቁጥር 6 ጋር ያነጻጽሩ። ከሁለተኛ ጴጥሮስ መግቢያ የተጻፈበት ጊዜም የሚለውን ይመልከቱ። በተጨማሪም አንዳንዶች እንደሚሉት ይህ መልእክት ከሐዋርያው ዘመን በኋላ መጽሐፉን የሚያመለክት ምንም አይነት ፍንጭ በመልእክቱ ውስጥ አይገኝም። የይሁዳ መልእክት ተደራሲያን ከሐዋርያት መካከል የአንዳንዶቹን ንግግር ሳይሰሙ አልቀሩም ቁጥር 17፣ 18 በጥቅም ላይ መዋሉ መልእክቱ ዘግይቶ መጻፉን አያመለክትም። በገላትያ ምራፋን ቁጥር 23 ላይ ቀደም ሲል ከተጠቀሰው ቃል ጋራ ተመሳሳይ ነው። በይሁዳና በሁለተኛ ጴጥሮስ መልእክታት መካከል ዝምድና መኖሩ ጴጥሮስ መግቢያ ሁለተኛ ጴጥሮስና የይሁዳ መልእክት የሚለውን ይመልከቱ። የይሁዳ መልእክት ከሁለተኛ ጴጥሮስ በፊት ማለትም በ65 ዓ ም አካባቢ መጻፍ ነበረበት። አለበለዚያ በ80 ዓመተ ምሕረት አካባቢ ተጽፎ ይሆናል። ተደራሲያኑ ይሁዳ መልእክቱን የጻፈላቸው ሰዎች እነማን እንደሆኑ በግልጽ የተጠቀሰ ነገር የለም። ቁጥር አንድን ይመልከቱ። ምናልባት ከአይሁድ ወገን ክርስቲያን ለተቀበሉ ወይም ከአሕዛብ ወገን ለሆኑ ወይ ደግሞ ለሁለቱም ሊሆን ይችላል። የት እንደሚኖሩም አልተገለጸም። ሁለተኛ ጴጥሮስ ምዕራፍ 2 እና ይሁዳ ምዕራፍ 4 ቁጥር 18ን ተመሳሳይ ሳይሆኑ ሁኔታዎችን በመግለጻቸው ብቻ የሁለቱም መልእክት ተደራሲያን አንድ ናቸው ማለት አይቻልም። ከላይ በተጠቀሱት ሁለት ምንባቦች የተገለጹት የሐሰት ትምህርቶች በአዲስ ኪዳን ዘመን ተሰራጭተው ነበር። መልእክቱ የተጻፈበት ጊዜ የሚለውን ይመልከቱ። የተጻፈበት ዓላማና ሁኔታ ይሁዳ ለተደራሲያኑ ስለ ድህነት የመጻፍ ጉጉት በነበረው ጊዜ የእግዚአብሔርን ጸጋ አጥላልተው የሚያስተምሩና ቁጥር አራት ስነ ምግባር የጎደላቸው አንዳንድ የሐሰት መምህራን ተነስተው ነበር። እነርሱም በቅድሚያ ማስጠንቀቂያ እንደሚገባው በማሰብ ይህንን መልእክት ጽፎላቸዋል። እነዚህ ሐሰተኛ መምህራን አማኞች በጸጋ ከዳኑ በኋላ ኃጢአታቸው እንደማይቆጠርባቸውና ኃጢአት የመሥራትም ፍቃድ የተሰጣቸው እንደሆነ ለማሳመን ጥረት አድርገዋል። ይሁዳ ተደራሲያኑን ከእንዲህ አይነት ሰዎች እንዲጠነቀቁና የተጣመመውን ትምህርታቸውን በሚያድን የእግዚአብሔር ጸጋ በእውነት ትምህርት ለመቃወም መዘጋጀትን እንዳለባቸው ሊያሳስባቸው ፈልጓል። እነዚህ አሰተኛ መምህራን ኖቲስቲኮች እንደሆኑ ይገመታል። ግምቱ ትክክል ከሆነ ላደገው የሁለተኛ ምዕተ ዓመት የንሱታዊያን አስተምሮ መስራቾች መሆናቸው ግልጽ ነው። ከሁለተኛ ጴጥሮስ መግቢያ የተጻፈበት ጊዜ የሚለውን ይመልከቱ። አስተዋጽኦ፣ አንደኛ ሰላምታ ከቁጥር 1 እስከ 2 ሁለተኛ የመልእክቱ ወቅታዊ ሁኔታ ከቁጥር 3 እስከ 4። ሀ የመልእክቱ ርዕሰ ጉዳይ መለወጥ ቁጥር 3። ለርዕሰ ጉዳይ የተለወጠበት ምክንያት ቁጥር 4። ሶስተኛ ስለ ሐሰተኛ መምህራን የሰጠ ማስጠንቀቂያ ቁጥር 5 እስከ 16። ሀ ስለተፈረደባቸው ከሃዲዎች ታሪካዊ ምሳሌዎች። አንደኛ እምነት የጎደላት እስራኤል ቁጥር 5። ሁለተኛ የወደቁ መላእክት ቁጥር 6። ሶስተኛ ሰዶምና ገሞራ ቁጥር 7። ለበይሁዳ ዘመን ስለነበሩ ከሃዲዎች የተሰጠ መግለጫ ቁጥር 8 እስከ 16 አንደኛ ስሜት የማጥፋት ንግግራቸው ተወገዘ ቁጥር 8 እስከ 10 ሁለተኛ ባህሪያቸው በስዕላዊ መልክ ተገለጠ ቁጥር 11 እስከ 13 ሶስተኛ እንደሚጠፋ ተተነበየ ቁጥር 14 እስከ 16። አራተኛ ላማኞች የተሰጠ ምክር ቁጥር 17 እስከ 23። አምስተኛ የመጨረሻ ቡራኬ ቁጥር 24 እስከ 25። ቁጥር 1 አገልጋይ የሮሜ ምራፋን ቁጥር 1 ማብራሪያ ይመልከቱ። የያዕቆብ ወንድም በዚህ መጽሐፍ መግቢያ ላይ ጸሐፊው የሚለውን ይመልከቱ። ለተጠሩት የሮሜ ምራፍ 8 ቁጥር 28 ማብራሪያ ይመልከቱ። በእግዚአብሔር ለተወደዱትና የሐዋርያት የዮሐንስ ምራፍ 3 ቁጥር 16 የሮሜ ምራፍ 8 ቁጥር 28 እስከ 39 ይመልከቱ። በኢየሱስ ክርስቶስ ለተጠመቁት ፍጥረት ዓለምን ሁሉ በአንድ ላይ የያዘውን እርሱ ቆላስያስ ምራፋን ቁጥር 17 ዕብራውያን ምራፋን ቁጥር 3 የእግዚአብሔር ልጆች በእምነት ጠብቀው ዘላለማዊ ርስታቸውን እንደሚወርሱ ያውቃል። ዮሐንስ ምራፍ 6 ቁጥር 37 እስከ 40 ምራፍ 17 ቁጥር 11 እስከ 12 አንደኛ ጴጥሮስ ምራፍ 1 ቁጥር 3 እስከ 5 ሁለተኛ ሰላም በእግዚአብሔር ጸጋ ውስጥ በመመላለስ የሚገኝ እጅግ የበዛ የውስጥ እረፍት ነው። የዮሐንስ ምራፍ 14 ቁጥር 27 ምራፍ 20 ቁጥር 19 የገላትያ ምራፍ 1 ቁጥር 3 የኤፌሶን ምራፍ 1 ቁጥር 2 ማብራሪያ መልከቱ ሶስተኛ ወዳጆች ሆይ ቁጥር 17 ቁጥራትና 20 እንዲሁም ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1 ማብራሪያ የመልእክቱ አብረን ስለምንካፈለው ድነት የይሁዳ የመጀመሪያ እቅዱ ስለ ትምህርተ ድህነት አጠቃላይ ሁኔታ ስለ ሰው ኃጢአትና በድል ስለ እግዚአብሔር ፍቅርና ጸጋ ስለ ኃጢአት ይቅርታና ከዳግም ልደት በኋላ ስለሚገኘው የተለወጠ ሕይወት መጽሐፍ ነበር። እውነት እዚህ ላይ በማንኛውም ቦታ ያሉ ክርስቲያኖች የወንጌልን ሀሳብ በሚመለከት የተቀበሉትን እውነት ያመለክታል። በመግቢያው ላይ መልእክቱ የተጻፈበት ጊዜ የሚለውን እንዲሁም አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ይመልከቱ። ይህንን እውነት የሚፈታተኑ ሁኔታዎች በመከሰታቸውም መከላከልና መጠበቅ ገቢ ነበር። አንዴና ለመጨረሻ ስለተሰጠው ይህ እውነት ዘላቂነት ያለውና ሊለወጥ የማይችል ነው። ቁጥር አራት ለዚህ ፍርድ የተጻፈ ብሉይ ኪዳን እግዚአብሔርን ለማይፈሩ ሰዎች ያለውን ተቃውሞ ወይም ኖህ የተናገረውን ትንቢት የሚያመለክት ሊሆን ይችላል። ቁጥር 14፣ 15 ወይም ይሁዳ በኃጢአታቸው ምክንያት ከብዙ ጊዜ በፊት ለዚህ ፍርድ የተመደቡ መሆናቸውን ለማመልከት ይሆናል። ሀሳቡ በበለጠ ለመረዳት አማራጭ ትርጉሙን ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3ን ይመልከቱ። ፈራሃ እግዚአብሔር የሌላቸው ቁጥር 15ና 18ን ይመልከቱ። የአምላካችንን ጸጋ በርኩሰት የሚለውጡ እግዚአብሔር በጸጋው ኃጢአታቸውን እንዲሁ ይቅር ስለሚል ወይም ኃጢአት በአንጻሩ የእግዚአብሔርን ጸጋ ታላቅነት ስለሚያጎላ በጸጋ መዳን ያለገደብ ኃጢአት ለማድረግ ነፃነት እንደሰጣቸው ይቆጠራሉ። ከሮሜ ምራፍ 5 ቁጥር 20 እና ምዕራፍ 6 ቁጥር 1 ጋር ያነጻጽሩ። እርሱ ብቻ ልዑል ገዣችን ጌታችን የሚክዱ ልዑል ለሚለው የተሰጠው የግሪኩ ቃል ትርጉም ገደብ የለሽ ኃይል ወይም ፍጹም የበላይ መሆኑን ይገልጻል። ልዑልና ጌታ የሚሉት ሁለቱ ቃላት ስለ አንድ የሚናገሩ መሆናቸውን የግሪኩ ሰዋሰው የሚያመለክት ይህ ጥቃቅን ተጓዳኝ ምንባቡም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ያ ሰው ክርስቶስ መሆኑን በግልጽ አስቀምጧል። ምራፍ 5 ቁጥር 7። በዚህ ክፍል ውስጥ ሶስት የመለኮታዊ ፍርድ ምሳሌዎች ተጠቅሰዋል። ቁጥር 5 ያላመኑትን እንዳጠፋ እግዚአብሔር የከነዓንን ምድር እንደሚሰጣቸው አላመኑም። ስለዚህም እምነት ያልነበራቸው ጎልማሶች ሁሉ ወደ ተስፋይቱ ምድር ሳይገቡ በምድረ በዳ ሞቱ። ቁጥር 6 የስልጣን ስፍራቸውን ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ማብራሪያ ይመልከቱ። እግዚአብሔር ለእያንዳንዱ መልአክ የተለያየ ኃላፊነት ስልጣን ሰጥቷል። ዳንኤል ምዕራፍ 10 ከቁጥር 20 እስከ 21ን ይመልከቱ። በዚህም ስፍራ የተጠቀሱ የተለያዩ አለቆች ለተለያዩ ሕዝቦች የተመደቡ መላእክት ሊሆኑ ይችላሉ። ከእነዚህም መላእክት ጥቂቶቹ የተሰጣቸውን ተግባር በመተው ዲያብሎስንና የእርሱ ጭፍሮች ሆኑ። ከማቴዎስ ምዕራፍ 25 ከቁጥር 41 ጋር ያነጻጽሩ። መኖሪያቸውን መላእክት በተወሰነ ስፍራ የተወሰኑ ስልጣን የነበራቸው ይመስላል። የሰማዩን ግዛት ትተው ወደ ምድር መጥተዋል ብለው የሚገ ምቱ አሉ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ማብራሪያ ይመልከቱ። መላእክት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ማብራሪያ ይመልከቱ። እስራት ፍርድ ጠብቋቸዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ቁጥር 7 እንዲሁም የሰዶምና ገሞራ ኃጢአት በመላእክት ከሰሩት ኃጢአት ወይም የመላእክት ኃጢአት ሰዶምና ገሞራ ከሰሩት ኃጢአት ጋር አንድ አይነት ነበር ለማለት አይደለም። ይህ አረግ እግዚአብሔር በፍርድ ቀን ኃጢአተኞችን በዘላለም ቅጣት እንደሚቀጣ ለሚያመለክተው ሶስተኛ ገለጻ መግቢያ ነው። ከተፈጥሮ ስርዓት ውጪ ለሆነ ሩካቤ ግብረ ሰዶምን የሚያመለክት ነው። ዘፍጥረት ምዕራፍ 19 ቁጥር 5ና ማብራሪያውን እንዲሁም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 10 ማብራሪያ ይመልከቱ። በዘላለም እሳት በመቀጣት ምሳሌ ሆነዋል። እግዚአብሔር የሚቃጠል ድኝ በማፍሰስ ሰዶምንና ገሞራን አጥፍቷቸዋል። ዘፍጥረት ምዕራፍ 19 ቁጥር 24። ይህም ሊመጣ ላለው የዘላለም እሳት ምሳሌ ነው። ቁጥር ስምንት ሕልም አላሚዎች እግዚአብሔርን የከዱ ሰዎች በዚህ ስም የተጠሩበት ምክንያት አንደኛ መገለጥ አግኝተናል ስለሚሉ፣ ወይም ደግሞ ሁለተኛ የራሳቸው ስሜት በመከተል ከእውነትና ተጨባጭ ከሆነው ነገር የራቁ መሆናቸው ሊሆን ይችላል። የገዛ ስጋቸውን ያረክሳሉ በሰዶምና በጎሞራ የነበረውን ግብረ ሰዶማዊነት የሚያመለክት ሳይሆን አይቀርም። ቁጥር አራትና ሰባት አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18ን ይመልከቱ። ቁ. 9 እንደ ብዙ የቤተ ክርስቲያን አባቶች አመለካከት የዚህ ጥቅስ እርግጠኝነት የተመሠረተው እርገት ሙሴ ተብሎ በሚጠራው የአዋልድ መጽሐፍ ላይ ነው። መጽሐፍ ቅዱሱ ካልሆኑ ሌሎች መጻሕፍት የተወሰዱ የአዲስ ኪዳን ጥቅሶች አሉ። ከነዚህም ሐዋርያ ጳውሎስ በሐዋርያ ሥራ ምዕራፍ 17 ቁጥር 28 ከአርቱስ በአንደኛ ቆሮንጦስ ምዕራፍ 15 ቁጥር 33 ከሚንዶር እንዲሁም በቲቶ ምዕራፍ 1 ቁጥር 12 ከኤፒሜኒዲስ የጠቀሳቸው ይገኙበታል። ይህም እነዚህ ጥቅሶች የተወሰዱበት መጽሐፍ የእግዚአብሔር እስትንፋሳዊ ቃል ነው እድልን እንድንላይ ያደርገን። ነገር ግን የመጽሐፍ ቅዱስ ጸሐፊዎች እነዚህ ጥቅሶች የተጠቀሱበት ምክንያት ሐሳባቸውን በሚገባ ለመግለጽ ስለሚያስችሏቸው ብቻ ነው። ቁጥር 10 የማያውቁትን ነገር ሁሉ ሁለተኛ ጴጥሮስ ምራፍ 2 ቁጥር 12 ማብራሪያ ከአንደኛ ቆሮንቶስ ምራፍ 2 ቁጥር 14 ጋር ያነጻጽሩ። አእምሮ እንደሌላቸው እንስሳት ሁለተኛ ጴጥሮስ ምራፍ 2 ቁጥር 12 ማብራሪያ ይመልከቱ። ቁጥር 11 ይሁዳ አንባቢዎቹን ለማስጠንቀቅ ሶስት ተመሳሳይነት ያላቸውን የብሉይ ኪዳን ሰዎች በምሳሌነት ይጠቅሳል። ወዮላቸው ፍርድ እንደሚመጣ የተሰጠ ማስጠንቀቂያ ነው። የማቴዎስ ምዕራፍ 23 ቁጥር 13 እና ከ15 ከ16፣ እንዲሁም ቁጥር 23፣ 25፣ 27 እና 29 በቃይን መንገድ የራስ ወዳድነትንና የሰብግብነትን መንገድ ዘፍጥረት ምዕራፍ 4 ቁጥር 3 ማብራሪያ ይመልከቱ። እንዲሁም የጥላቻና የነፍስ ገዳይነትን መንገድ ነው። አንደኛው ዮሐንስ ምዕራፍ 3 ቁጥር 12 ይመልከቱ። በበልአም ስህተት ዓይን ባወጣ ስግብግብነት የተጻፈውን ስህተት ያመለክታል። ሁለተኛ ጴጥሮስ ምራፍ 2 ቁጥር 15 ማብራሪያ ይመልከቱ። በቆሬም ዓመፅ ቆሬ እግዚአብሔር በመረጣቸው ሰዎች ላይ የተነሳ ሰው ነበር። ዘኍልቍ ምራፍ 16 ትን ይመልከቱ። ይሁዳ በዘመኑ የነበሩትን የሐሰት መምህራን በቤተ ክርስቲያን አመራር ላይ ያመፁ እንደነበረ የሚያጠቁም ይመስላል። ከሶስተኛ ዮሐንስ ከምራፍ 9 እስከ 10 ጋር ያነጻጹ። ቁጥር 12-13 እነዚህ ጥቅሶች ስድስት ግልጽ የሆኑ ዘይቤዎችን ይዘዋል። አንደኛ በፍቅር ግብዣችሁ ላይ ያለ አንዳች እፍረት። ሁለተኛ ጴጥሮስ ምራፍ 2 ቁጥር 13 ማብራሪያ ይመልከቱ። ሁለተኛ ራሳቸውን ብቻ የሚመግቡ እረኞች፣ በኃላፊነት የሰጣቸውን በጎች በመመገብ ፈንታ ማለት ነው። ሕዝቅኤል ምዕራፍ 34 ከቁጥር 8-10 ይመልከቱ። ሦስተኛ ዝናብ የሌላቸው ደመናዎች። ደመናዎች ደረቁን ምድር ለማርጠብ ተስፋ እንደሚሰጡ ሁሉ የሐሰት መምህራንም ነፍስን የሚያረካ እውነት እንደሚመግቡ ወይም የሕይወት በረከትን እንደሚያወርዱ ተስፋ ይሰጣሉ። በተግባር ሲታዩ ግን የሚሰጡት ምንም ነገር የላቸውም። አራተኛ፣ በመከር ወራት ፍሬ የማይገኝባቸው ከስራቸው ተነቅለው ሁለት ጊዜ የሞቱ ዛፎች ናቸው። ዛፎቹ ብዙ ፍሬ ማፍራት በሚገባቸው ወቅት ደርቀው መገኘታቸውን ያመለክታል። አምስተኛ፣ የተቆረጡ የባህር ማዕበል፣ በንፋስ የተገፉ ማዕበል ጥቅሙ በሌለው ሁኔታ ባለማቋረጥ እንደሚገናኙ ሁሉ እነዚህ የሐሰት አስተማሪዎች አእምሮን ለማጉደፍ የማያቋርጥ እንቅስቃሴ እንቅስቃሴ ያደርጋሉ። ኢሳይያስ ምዕራፍ 57 ቁጥር 20 እንመልከት። ስድስተኛ ተንከራታች ከዋክብት ተወርዋሪ ከዋክብት በሰማይ ላይ ታይተው ወደ ዘላለም ጥፋት እንደሚበሩ ሁሉ እነዚህ የሐሰት መምህራንም ለዘላለም የሲኦል ጨለማ የተመደቡ ናቸው። ቁጥር 14 ከአዳም ጀምሮ ሰባተኛ የሆነ ሄኖክ በቃይን የትውልድ ሐረግ ውስጥ የሚገኘውን ሄኖክን ሳይሆን ዘፍጥረት ምራፍ 4 ቁጥር 17 በሴት የትውልድ ሐረግ የሚገኘውን ሄኖክ የሚያመለክት ዘፍጥረት ምራፍ 5 ቁጥር 18 24 አንደኛ ዜና ምራፍ 1 ቁጥር 1 እስከ 3 አዳም እንደ መጀመሪያው ሰው ከተቆጠረ ሄኖክ ሰባተኛው ይሆናል። ጥቅሱ ምናልባትም የተወሰደው በዘፍጥረት ምራፍ 5 ላይ የሚገኘውን ሄኖክ እንደጻፈው ከሚገመተው የአዋልድ መጻሕፍት ከሆነው ከመጽሐፍ ሄኖክ ነው። ሄኖክ መጽሐፍ ቅዱስ ኪዳን ዘመን ትልቅ ክብር ያለው ጽሑፍ ነበር። በመጽሐፍ ቅዱስ ቀኖና ውስጥም አልተካተተም ማለት እውነትም የለበትም ማለት አይደለም። ይሁንና ይሁዳ ከዚህ መጽሐፍ ቢጠቅስም መጽሐፉ የእግዚአብሔር ስዕላዊ ቃል መሆኑን አያመለክትም። የዚህን መልእክት መግቢያ፣ የቁጥር 9 ማብራሪያ ይመልከቱ። ተንቢዋል መልእክታዊ በሆነ መንገድ አዲስ እውነት መግለጥ ሳይሆን በታወቁት ነገሮች ላይ ተመስርቶ ወደፊት የሚሆነውን ነገር መናገር ማለት ነው። ዳንኤል ምራፍ 7 ከቁጥር 9 እስከ 14፣ በፍጥረት ምራፍ 14 ከቁጥር 1 እስከ 5ን ይመልከቱ። ጌታ ይመጣል። ይሁዳ ይህንን ጥቅስ ክርስቶስ ዳግም እንደሚመጣና በኃጢአታቸውም ላይ እንደሚፈርድ ለማመልከት ተጠቅሞበታል ሁለተኛ ተሰሎንቄ ምራፋን ከቁጥር 6 ከ10 ይመልከቱ ቅዱሳኑ የእግዚአብሔርን መልእክት ሊያመለክት ይችላል ዳንኤል ምራፍ 4 ቁጥር 13 17 ሁለተኛ ተሰሎንቄ ምራፋን ቁጥር 7 ይመልከቱ ነገር ግን አንዳንዶች ከጌታ ጋር የሚመለሱ የተነጠቁ ቅዱሳን ናቸው ብለው ያስባሉ አንደኛ ተሰሎንቄ ምራፍ 3 ቁጥር 13 መልከቱ ቁጥር 15 አመፀኞችን በክፋት መንገድ የአመጽ በክፋት ይህ ከመጠን ያለፈ ድግግሞሽ በቁጥር አራት ላይ በተጠቀሱት የሐሰት መምህራን ላይ የሚደርሰውን አስፈሪ ፍርድ ያመለክታል። ቁጥር 16 እነዚህ ሰዎች በመጀመሪያ በቁጥር አራት ላይ በተገለጸበት ሁኔታ በድጋሚ እነዚህ ሰዎች ተብለው ተጠቅሰዋል። ቁጥር 10ና 12 14 19 ቁጥር 8 ጋር ያነጻጹ። እነዚህም እግዚአብሔርን ጸጋ የሚያጣምሙ ነውረኛ የሐሰትን መምህራን ናቸው። ቁጥር 17 ታዋሪያት አስቀድመው የተናገሩትን አስታውሱ። ክርስቲያኖች በእነዚህ እግዚአብሔርን በማይፈሩ ሰዎች መምጣት ብዙ ሊደነቁ አይገባም። ይህ እንደሚሆን አስቀድሞ በሐዋርያት ተነግሯልና የሐዋርያት ሥራ ምዕራፍ 20 ቁጥር 29 1ኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ቁጥር 18 በመጨረሻው ዘመን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 ማብራሪያ ይመልከቱ። ዘባቾች በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 እና በይሁዳ የተጠቀሱት ዘባቾች ራስ ወዳድነት የተጠናወታቸው ናቸው ብሏቸዋል። ለዚህም የተሰጠው የግሪኩ ቃል እንደዚህ አይነት እግዚአብሔርን የሚፈሩ ከሃዲዎች እንደሚመጡ ሐዋርያት ባለማቋረጥ ወይም በተደጋጋሚ እንዳስጠነቀቁ ያመለክታል። ቁጥር 19 መለያየትን የሚፈጥሩ እነዚህ የሐሰት መምህራን እንደ መናፍቃን ሁሉ በቤተ ክርስቲያን ውስጥ መከፋፈልና ቡናዊነትን እንደሚፈጥሩ የሚገልጽ ነው። ወይም የኋለኞች ኖቲስቶች ራሳቸውን እንደ መንፈሳዊ ሌሎችን ደግሞ ተስፋ እንደሌላቸው ምድራዊ ሰዎች የሚመለከቱ እንደነበር የሚያመለክት ሊሆን ይችላል። በደመነፍስ የሚነዱ ሌሎች ምድራዊ ብለው የሚጠሩ የሐሰት አስተማሪዎችን የሚገልጽ ምጸታዊ አባባል ነው። መንፈስ የሌላቸው ኖሲሳውያን መምህራን ራሳቸውን መንፈሳዊ አድርገው ይቁጠሩ እንጂ ይሁዳ እንደሚለው መንፈስ ቅዱስ እንኳ የሌላቸው ሰዎች ናቸው። የእግዚአብሔር መንፈስ የሌለው ሰው አለመዳኑ ግልጽ ነው። ሮሜ ምዕራፍ 8 ቁጥር 9ን ይመልከቱ። ቁጥር 20 እናንተ ግን ወዳጆች ሆይ ይሁዳ በስፋት ከሚያወሳቸው ከሐሰት መምህራን ጋር ለማነጻጸር ነው። ቅዱስ በሆነው እምነታችሁ የቁጥር 3 ማብራሪያ ይመልከቱ። በመንፈስ ቅዱስም እንደ መንፈስ ምሪትና በመንፈስ ኃይል ማለት ነው። ሮሜ ምዕራፍ 8 ቁጥር 26፣ 27፣ ገላትያ ምዕራፍ 4 ቁጥር 6፣ ኤፌሶን ምዕራፍ 6 ቁጥር 18 ይመልከቱ። ቁጥር 21 በእግዚአብሔር ፍቅር ራሳችሁን ጠብቁ። እግዚአብሔር ክርስቲያኖችን በፍቅሩ ይጠብቃቸዋል ሮሜ ምዕራፍ 8 ራሳቸውንም በፍቅሩ እንዲጠብቁ ያስችላቸዋል ምዕራፍ 22 እስከ 23 ቁጥር 22 እስከ 23 ተጠራጣሪ ለሆኑት በሐሰት መምህራን የተወሰዱትን ሰዎች ለማሳየት ሊሆን ይችላል ቁጥር 23 አንዳንዶችን ከእሳት ነጥቃችሁ በጥፋት አፋፍ ላይ የሚገኙትን ታደጓቸው ማለት ነው በርኩሰት ሥጋ የተከበከለውን ልብሳቸውን የኃጢአተኞች በኃጢአት መበላሸት ካደፈ ልብሳቸው ጋር ተነጻጽሯል። በፍርሃት ምሕረት አንዱ ለሌላው ምሕረት በማያደርግበት ጊዜ በኃጢአት መፈተን ሊኖር ስለሚችለው በጥንቃቄ መሆን እንዳለበት ለማመልከት ነው። ቁጥር 24 እስከ 25 ይሁዳ በመልእክቱ ውስጥ እግዚአብሔርን የማይፈሩ ሰዎችና የጨለማ ስራዎችን በሚመለከት መደረግ የሚገባውን ጥንቃቄና ሊወሰድ የሚገባውን እርምጃ ካሳየ በኋላ እምነታቸውን በእርሱ ላይ የሚያደርጉትን ሊጠብቁ ሙሉ በሙሉ በሚችለው በእግዚአብሔር ላይ በማተኮር መልእክቱን ይደመድማል።